ሰላም ሰላም፣ እንዴት ናችሁ? እንዴት አደራችሁ? ሁሉ ሰላም፣ ሁሉ መልካም። እግዚአብሔር አምላክ ባላችሁበት ሁላችሁንም እንደ ሃይማኖታችሁ እግዚአብሔር ይጠብቃችሁ፣ አላህ ይጠብቃችሁ። ጾመኛም ለሆናችሁ መድኃኔዓለም ጸውማችሁን ብርክ ብርክ ርክርክ ከርግላችሁ በማለት ማለት ነው። ወይኒ ወይኒ ወይኒ ወይኒ በሚለው ማለት ነው። እሩታዬ እኮ ነች፣ እሩታ ማለት ነው። እንዴ! አፋጀች ሆነች እኮ በቃ አፋጀች፣ አፋጀች። እየመጡ ይፋጁባታል። እየመጡ ጧ ጠንቦ ይሉባታል። እንዴ ሩታዬ አፋጀሽ ብዬሻለሁ። ስምሽ ራሱ ከዛሬ ጀምሮ አፋጀች። እንዴ ዋይ ዋይ ዋይ ዋይ ደሞ ማለት ነው የአብሬሽን ስንል ዳኒ፣ እስከነነብሱ እስከነቃጨሉ፣ እስከነ መጥቶ ዘራፍ እያለ ነው። ዘራፍ ያንበሳው ልጅ ዘራፍ እያለ ምናምን፣ ልጁን እንደዚህ እያያችሁ ይሆናል። ጣቱ ምናምን እንዲጠቁም ምናምን ሲያደርግበት፣ እጅ ከፍንጅ እኮ ነው የያዝኩት። እጅ ከፍንጅ ማለት ነው። ዳኒዬ ግን ምልሁን ብለክ ነው እንደዚህ ጠባ የምትለው? ዋይ ዋይ ዋይ ዲ አብርሽ ራሱ እንደዚህ ቅጥቅጥ አላለም! ዲ ወባ እንደያዘው ሰው እኮ ነው ዳንዬ፣ ቅጥቅጥ ያልከው እንዲ። ዋይ ወይ ዋይ ዋይ ወይ ወይ። ሩታ ግን ምን አይነት ቅመም ቢኖርሽ ነው፣ ግን ውስጥሽ ቅመምሽ አይለኛ ነው ማለት ነው። አፋጀሻቸው እኮ ተፋጁ። እንዲ አብርሽ፣ አብርሽ ወገብን ጠበቅ ቀርግተ የልጅ ባናት በግንባር የዳኒን ኦ ስትል ሶስተኛው ከች፣ አራተኛው ደግሞ ማን ይሆን ማን ይሆን እግር ጥሎት የሚመጣው? ወይኔ ሩታዬ፣ እኔ ዝም እየሳስበው ማለት ነው። ሁለታችሁም ሶስታችሁም ከምትንጫጩ እኔ ሩታ ላከፋፍላችሁ፣ አንድ እግር ለዳኒ አንድ እግር ለአዲሱ ሌላውን ደግሞ ለአብርሃም። በቃ ሶስት ቦታን ያከፋፍላችኋለሁ። ዋይ ልጅቷን እኮ ጠንቧ አደረጓት። ጠንቧ ጠንቧ። ቆይ ቆይ ቆይ ቆይ ቆይ፣ ዳንየ ዳንየ፣ ጽግየስ፣ አንተ ደግሞ በቃ ቴነሽ፣ ከአሁኑ ወዲህ ምናምን ብለህ ጠንቧ ስትላል ነበር እንዴ? አበባ ይዘህ ከሄድክ ጊዜ ቢጫ አበባ፣ የሰላም አበባ ይዘህ ከሄድክ ጊዜ ማለት ነው በቃ ሩታዬ ምናምን እያልካስብኳል። በቃ ከሶፋ ላይ የወጣ ኬኩ እስኪ ቆረስ ምናምን እንደዛ በቃ ሳለው በውስጥ ማለት ነው። ድዛ ስትዞር ማለት ነው ጽግዬ ደግሞ ክችች ብላ እጅ ከፍን ጠምባ ስት ብላ ስታለቅስ አታሳዝንህም? እንደው ጽግ አታሳዝን። ክሞ ጊዬ ተንከራተትሽ። ይሄ እንኳን ለትዳር ለአዳር አይሆንም። ዳኒ ለአዳር ራሱ አይሆንም። ሩታን ባየ ቁጥር ነው የሚፈታሽ ጽግዬ እሞች። እንደው ሩታን ባየ ቁጥር ነው የሚፈታሽ ይሄ ልጅ። ይቅርብሽ አቃጥሎ ነው የሚገልሽ። ወይ ወይ ወይ ወይ ወይ ዳንየ ዳኑካ ዳንየ ኧረ ልጁን እንዲሁ ጥርቅን አርግታ አይኑን ጎልጉለ እንዳታወጣው። ልጁን በኋላ እስር ቤት እንዳገባ እና ምንድን ነው ለማንኛውም እሪታን ሩታን እቁብ ሊጣጣሉባን ወይን፣ ካልሆነ እንዳለ ኦዲየንሶች፣ እጣ እንጣል እጣ እንጣልና የደረሰው ይውሰዳት ይውሰዳት አብርሽ እንደሆነ ድክሞ ሁኗል። እኔ ምን አቀለታለሁ። አብርሽ እንደሆነ ወይም ወደ ፍቅር አልሆነ ወይም ወደ እሷ አልሆነ ዘበለ በመሃል እየዋለነ ነው። ከዛ ደግሞ ዳኒ ዘራፍ፣ እኔ ምን ምን ያህል ምስዋዕት እንደከፈልኩላት ምናምን እያለ ልጁን እንቃል ያደርገው ሲል ያ ደግሞ ረጅም አይደለ እንዲ እወይ ሲለው ወይ ብላ ከዛ እሩታ ደሞ ጣጣጣጣጣ ተላለሽ በመ ወይ ወይ ወይ ሩታዬ እንዶ ምን ይሻልሻል? እንዶ ምን ምን ውስጥ ገባሽ? እንዶ አብረሽ ይሻልሽ ነበር እና ሩታዬ አብረሽ ይሻልሽ ነበር። አሁን እየተፋ እየተፋጁብሽ ነው እንዶ ወደ የትኛው እንደምታዘግሚ እኮ ነው ግራ አይገባኝ ማለት ነው። በቁመት በበለጠ ከሆነ ይሄ ሶስተኛው ቁመቱ ረጅም ነው። ዳኒን ይኸውልሽ፣ ዳኒን እንደዚህ እንቅ አድርጎት ወደ ሲያደርገው ይታየኛል። ካልሆነ ደግሞ መሀል ላይ ቆሚና ሶስቱንም ፊሽ ካንፊና ደባደቡና፣ ያሸነፈ ይውሰድሽ። በቃ ይቧቀስ ቧቀስ ይበሉና፣ ከዛን ያሸነፈው ይውሰድሽ ይውሰድሽ። እንዴ ወይ ወይ፣ ኧረ ዳኒ ግን ምኑ ነው እንዴ? ምንድን ነው? ጽጌሬዳ እንጨት ነች እንዴ? ደስ ሲል እሷ ጋር ትሄዳለ፣ ደስ ሲል ሩታ ጋር ትሄዳለ። ምን ነው ጽጉዬ ሱፐር ማርኬት ነች እንዴ? አበዛ ኳውን ሳንተ እሯ ጽጉዬ፣ እንዳለቂ ዛሬ እንዳለቂ፣ ያን አርግተሽ ጠባ ስታደርጊ ሆኑ ዳኔ ማየት ምንፈልገው ዛሬ ማለት ነው። ጽግዬ፣ ዛሬ አንድ ጥፊ ዳኔ ጠንበቅ አርጊለት በቃ፣ ሁለተኛ እንዳይለመደው አርግተሽ ከስርቁ ገብተሽ ምዥልት ቀርጊው ይወጥ ይወጥ አለታል እንዴ አበዛከው እንዴት ነሽና፣ ሩታዬ በይ እንግዲህ መድኃኔ ዓለም ይሁንሽ። ያ እንኳን ረጅሙ እንኳን ዝም ብሎ ነው ማለት ዝም ብሎ ነው ቀውላል ቀውላል ቀልወል ቀው ወይ አማርኛውም ጠፍ ቀውላል የሚለው እንጂ ለፍቅር እንኳን አላሰብሽው። የሆነ ቃል እንኳን ሲናገርሽ እኮ ገልመጥ ነው መታ ደንገጥ ምናምን ት ያለሽ ረበሽ ደንገጥ ት ያለሽ ይሄ ልጅ ግን ሳያስበው ፍቅሮ ውስጥ ገብቶ ያዙ ይልቀቁኝ እንዳትይ እኛ እንኳን ሽማግሌ አንሆንልሽም ሩታ ልጁ ይሄ ረጅሙ ፍቅር ውስጥ ከተሽ፣ እናቴ ሳያስበው ፍቅር ውስጥ ድርግም ብሎ ዋይ ዋይ እንዳቲ፣ ደግሞ ዋይ ዋይ ዋይ ዋይ ዋይ ዋይ እንዳቲ። ሶስቱንም እነ ታዬ እኮ እዛ ሲቦቃቀሱ ደም በደም ዱ ዱ ዱ ሲደራረጉ ማለት ነው። ዳኒማ አይቦቀስም ግን ጋርድ ይዞ መጥቶ ነው ዘራፍ የሚለው ዘራፍ። አብርሽ ደግሞ ወይን አይመታ መታ ወይን አይመታ እሽ እሽ ብሎ በቃ አልቅሶ ዞር ይላል። የረጅሙን ግን እስካሁን ድረስ አላየነውም፣ በጥፊ በል ይቧቀስ አላየንም። እና ምን ትላላችሁ ኦዲንሶች? ይቧቀሱ ወይስ አንዳንድ እግር እናካፍላቸው ወይስ ምን እናድርጋቸው? አፋጀች እያፋጀቻቸው ነው። አፋጀች ግን፣ ወዴትኛው ልትሆኝ ነው? እኔ እኮ ግራ ገባኝ። ዳኒማ ያዙኝ፣ ልቀቁኝ። ጽጌስ አንተ አንተ አላበዛክም እንዴ ጽጌስ? እንዴ ብሔርክ ቁጥር እሺ ብላ ስለምትቀበልክ ያንተ ዘበኛ አደረካት፣ ያንተ እንትን አደረካት። ጽጌማ ለነገሯ አትለቅክም ይዛ ጠምባ ጠምባ ጠምባ ብለው ስትል ሁሉ ነው የሚታየኝ። ወይ ጉድክ ዳኒ፣ ዋይ ወይ ወይ ወይ ወይ። ለማንም ለማንኛውም ምሩታ እግዚአብሔር ጽናቱን ይስጠሽ እንግዲህ እንደንትን አንዳንድ እግረ እናከፋፍልና ይለይላችኋል። ለማንኛውም ወዳችኋለሁ። እግዚአብሔር አምላክ ሰላም ያውላችሁ።